ምሳሌን ይዤላችሁ መጥቻለሁ፣ ማለት ነው ቤተሰብ። እንግዲህ ሉላ በጣም ሰልችቷት እኔ ጋር ነው የምኖሬው ያለ እኔ ፍቃድ የትም አከጅም ሰማያዊውን እንኳን ያለምን ፍቃድ አታይም ሲላት እሷም እንግዲህ ተስፋ ቆርጣ በፎቅ ራሷ ልፈጠፍጥ ስትል እንግዲህ ባለቤቷ ይሄ ዝና የሚባል ሰውዬ አይቷት እንግዲህ ከሞት አትርፏታል ማለት ነው ቤተሰብ እኔ ያሳጣሁሽ ነገር የለም አንዴ ዱባይ አንዴ ሌላ ቦታ ውጭ ሀገር ሳይቀር እያዝናናሁሽ እንዴት አንቺ ራስሽን ልፈጠፍጭ ትችያለሽ? ሲላት አንተ ኮ ከሰዎች ሁሉ ከልክለኸኛል፣ ከሞባይል፣ ከሰዎች ቢያንስ ሰማውን እንኳ ማ እንዳላይ ከልክለኸኛል። ስለዚህ አንተ ጋር ከመኖር ራሴን በፈጠፍጥ የተመረጠ ነው። ገንዘብ ብቻ ኮ ህይወት አይኖ አይሆነም ፍቅርም የሚሰጥ ሰው ያስፈልጋል። አንተ ደግሞ እንኳን ለሌላ ሰው ፍቅር ለመስጠት ቀርቶ አይደለም ለራስህ እንኳ ደስተኛ ያልሆንክ ሰው ነህ፣ በማለት እንግዲህ መልሳለች መሐሌት በመጎስ በመጎስ ነው አይደለ ራስሽን መፈጠፈጨው እኔ ልገልኝ ነው አደን ሲላት መጎስን የእሱን ሕይወት ይኖርበት በማለት እንግዲህ ከአሁን በኋላ ሰብውንም አታይም በማለት ቤት ውስጥ እንግዲህ ቆልፎባታል ማለት ነው። ምኝታ ቤቷ በጣም እያሳዝናል። ቤተሰብ እንግዲህ ዳጣ እናቷን ለመፈለግ የድሮ ወድቃ ያገኟትን ሰዎች በማፈላለግ ላይ ናት። መጎስ ጋር እንግዲህ መጎስ ጋር አፈላልጋ የሆነ ቤት አገኘች። እዛ ቤት ስከር ደግሞ ያገኘቻትን ሴት ጠየቀች። ከጠየቀችም በኋላ ቤቷን ስነግራት እንግዲህ ቡቲኳን፣ ሱቋን ያለበትን ቦታ ስነግራት ሀሱቁ ድረስ መጎስ ጋር በመሄድ ማን ነው ግን እዛ ቤተክርስቲያን ጣገቤ የጣለኝ ማን ነው? እናቴ ማግኘት እፈልጋለው። ከዛ መጎስ እንዲህ ዳጣ እናትሽን ብታገኛት ግን ምን ትጠይቂያታለሽ? ሲላት እናቴ ለምን አምጠሽ ወልደሽ ጣልሽኝ? የመጀመሪያ ጥያቄ ይሄ ነው ብላ እንግዲህ በጣም ሆደ ባባ ሆደ ተጨነቀ እያለች ነበረ። እንግዲህ ያቺን ሴት ካገኘቻትም በኋላ አዎ፣ እኔ በጣም ተከታትዬ አይቼዋለሁ። ሰውዬው ረዘም ያለ በአርባዎቹ ገዳማ የሚገኝ ጎለምሳ ነው። የጣለች ሴት አይደለችም፣ በማለት እንግዲህ መልሳላታለች። አየህ መጎሴ፣ እናቴ አይደለችም የጣለችኝ የጣለኝ አባቴ ነው ማለት ነው፣ እያለች እንግዲህ በጣም ስታለቅስ ነበረ። እናቴ እስካሁን እኮ ልጄ የት ወርቃ ይሆን እያለች እያሰበች ነው በማለት በጣም ስቅስቅ ብላ አለቀሰች፣ ዳጣ ማለት ነው። ከዛ በኋላ እንግዲህ ቤቱንም ተከትሎ በመሄድ አይቸዋለሁ። በጣም አሪፍ ደስ የሚል ግቢ፣ በጣም የማምር ግቢ፣ ትልቅ ግቢ ነው። እዛ ውስጥ ወጥቶ ነው የጣለሽ ጥሎሽ፣ አንችን ሂዶ ሲሄድ ተከታትዬ ቤቱንም አይቸዋለሁ ስትላት እንግዲህ ዳጣ፣ ካልሄድን ዛሬውኑ ካልወሰድከኝ መጎስ አለችው። ማለት ነው እንደ መጎስ፣ ተረጋጊ እንጂ ዳጣ አይነ ስውር ነገር አይነሽ ይበራል ቢሏት አሉ ዛሬውኑ፣ ይሆን እንዳለችው ሴት ሆንሽ ሽኮ መሆነች ነው ግን ተረጋጊ ብሎ እንግዲህ መጎስ ሊያረጋጋት ሞክሯል። ዳጣ ግን በፍጹም ልትረጋጋ አልቻለችም ማለት ነው። ማንነት የማወቅ እፈልጋለሁ ቤተሰቦቼ የማወቅ ይፈልጋለሁ ብላ ማለት ነው። እንግዲህ መሀሌትና እህቷ መሀሌት ለምንድ ነው ቤትሽ ሄደን የእቃሽን ማታመጪው እንትና ብሩክ እንደሆነ ልጁን ይዞ ሂዷል። አሁን የምንኖረው ቅድስት ብቻ ና ስለዚህ እቤቱ እንሄድና እናምራ ስትላት እሺ ተባባሉና፣ እንግዲህ ከቅድስት ጋር እየተማሩ ሄዱ ማለት ነው። እንግዲህ ቅድስት በመስኮቱ ብቅ ብላ ስታያቸው እየተማሩ ሲመጡ አረ፣ ጉዴ እሱ ሄደ ብለው እኮ እኔ ሊገሉ እየመጡ ነው ብላ እንግዲህ በጣም ደንግጣ ቅድስት ለፖሊስ አና አማክራ ነበረ። ችግር የለውም ቤቱን ከፍተሽ ዝጊባቸው ካላት በኋላ ቤቱን ከፍታ አስገብታ ዘግታባቸው እሷ ወደ ውጭ ሄዳለች ማለት ነው። ከዛ በኋላ ፖሊሱ እኛን ትተባበሪናለሽ፣ ምን እንደሚሰሩ ገብተሽ ማየት አለብሽ ብሎ እንግዲህ ገብታ ስታያቸው እነሱ ግን እቃ ሊሰርቁም የራሷን እቃ ልታመጣ ነበር መሀሌት ማለት ነው። ከዛ በኋላ እንግዲህ እንደዛ ሲሆን ሲፈታትሹ ቋሃርጋ ስገባ ቅድስት ምንድ ነው ከየት ነው ምንድ ነው? ወይኔ ጉዴ ብለው ሲያዩት በሩ ተቆልፎባቸዋል። በጣም ተጨነቁ። እህትና እህቶ ተጣሉ ማለት ነው። እንዴት አንቺ እኮ ነሽ እንደ ጉዴ ሰራሽኝ፣ እንህርባቴኝ ኑሮ እዚህ ቤት አልመጣም ነበር። አኪድ እርግጠኛ ነኝ ቅድስት ፖሊስ ልታመጣብን ነው ብለው ተጨንቀው ሳይጨርሱ እንግዲህ ቅድስት ፖሊሷን ዋንዛ እጅ ወደ ላይ አለ ማለት ነው። እንግዲህ ቅድስት ይህቺ መሀሌትና እህቷ በጣም ሲር በተበቱ ነበር። እባክህ ልገለኝ ነው እኔ እኮ ቅድስትን ላያት መጥቼ ነው እንድ ናይ ሻደል እንዲ ቅድስት የመጣ ነው ስትላት፣ አይ ልሰርቁ ወይም ልገሉኝ ነው ጋሽ ሄደ ብላችሁ ልገሉኝ ነው እያለች እንግዲህ ቅድስት እየነገረቻቸው ነበረ። አይ እንደዛ ልናረግ አደለም እኔ አንቺን ልናይ ነው ብለው እንግዲህ ዋሽተዋል። ፖሊሱም እጅ ወደ ላይ፣ ምንም ንግግር አልፈልግም፣ እጃችሁን ወደ ላይ አድጉ በማለት እንግዲህ እነሱን እጅ ወደ ላይ አስብሏል። በጣም ሲርበተበቱና ደንግጠው ነበር ማለት ነው። መሀሌት በእርግጥም ይሄ ነገር ይገባታል፣ እዝህም በላይ ይገባታል። እንግዲህ ምንም እማታውቅ ሕፃን ትሙት ብላ ምፈርድ ሴት እንግዲህ መሀሌት ቅድስት ለምንድን ነው የመጣችሁት ብላ ስጠይቃት፣ ምን አገባ ሽቃችን እንድንወስድ ነው በማለት ቅድስትን በማጣጣል እን ምን ነው የራስሽ ቤት አረግሽው ኮ ልታገቢው ፈለግሽ እንዴ ስትላት፣ ቅድስትን እንዴ ተገንቶ ነው ስትላት፣ አንቺ መሀይም ሲያልፍሽ አይነካሽም ብሮክ በማለት እንግዲህ ቅድስትን በማጣጣል በጣም በንዴት በቅናት ስትንቦገቦግ ነበር ማለት ነው። እና በጣም ያሳዝናል። ይህቺ ጭራቅ የሆነች እስከ ህቷ የሰው ንብረት ነው እንጂ የሚፈልጉት የራሳቸውን የማይሰሩ እንደዚህ አይነት ሰዎች ብዙ ናቸው ማለት ነው። እንግዲህ ዳጣ በጣም እያለቀሰ ነበር፣ የማታቃትን እናቷን በመናፈቅ እንደገና ማንነቱን። የሰው ልጅ ማንነት በጣም ከባድ ነገር እንደሆነ ያወቅሁት አሁን ነው ማለት ነው። አንዳንድ ጊዜ ምንም ቤተሰብ እያላችሁ ማይሰማችሁ ሰዎች፣ በጣም ከባድ ነው። ቤተሰብ ያለን ሰዎች ብዙም ማንነት አያስጨንቀንም፣ ምክንያቱም ማንነት ስላለን ለካ ያለምንም ቤተሰብ ተፈጥራችኋል ስትባሉ በጣም ከባድ ነው። የማህበረሰቡ አንቺ ዘረቢስ መባሉ በጣም ብዙ ነገር ያስጨንቃችኋል ማለት ነው። ስለዚህ ቤተሰቦቻችሁን ጠይቁ ማለት ነው። እንግዲህ ዳጣ እናቷን ለማገኘት ያላት ጉጉት ማንነቷን ያላጉጉት ቢያንስ እንኳ እናቷ ባኖር አባቷ አባቷ ባይኖር አጎት በቃ የሆነ ዘመር ሊኖራቸው ይገባልና፣ አስቸጋሪ ነው። ማህበረሰቡ ካላነ የመጣውንም ምንም ማድረግ አይቻልም ብሎ የሚያልፈው ነገር አይደለም። ማንነት በጣም ትልቅ ነገር ነው። ትልቅ ነገር እንደሆነ ቤተሰብ ምን ማለት እንደሆነ እንግዲህ በዳጣ አይተነዋል። ዳጣ ሳቂተኛ ተጫዋች ብኮንም ግን ማንነቷን ስታስታውስ በጣም ልቧ የተነካ ልጅ ናት ማለት ነው። እሺ፣ እሺ፣ አሳይሻለሁ። ዛሬ ማን የሚያድንሽ መስሎሽ ነው? እምብርኩ የለም እኮ ሞገስም የለም ማንም ከሌጭ አያድንሽም። እንግዲህ ይቺ መርዝ የቅድስትን አንገት በጣም አጥብቃ በመያዝ አንቃ በመያዝ ዛሬ የሚያድንሽ ሰው የለም፣ ብሩክ የለም፣ መጎስ የለም፣ ማንም አያድንሽም፣ ቁልፉን አንጪ ብላ እንግዲህ ወርቅ ወርቅ ጥቅም አቅ ጥቅም ነገሮችን ለመስረቅ በጣም ጓጉታ ነበር። መሀሌት ግን እንግዲህ ፖሊሱ ጋማ ብሏታል ማለት ነው። እና ቤተሰብ ክፋት ምንጊዜም ክፋት ነው ማለት ነው። ስለዚህ መሀሌትን መጨረሻ ታስራ ለማየት ያብቃን። ላይክ ሰብስክራይብ አድርጉኝ። እያረጋችሁ ስለምትከታተሉ በረባ አመሰግናለሁ። ውድ ቤተሰቦቼ አበረታቱኝ። ስለተከታተላችሁ ባይ ባይ።